ኢትዮጵያ የቀይ ባህር ወሰን ተጋሪ ለመሆኑ ያቀረበችው ጥያቄ የሕልውና ጥያቄ መሆኑን ለአሜሪካ መንግስት አስታውቃለች። ኢትዮጵያ የአባይን ወንዝ አጠቃቀምን በተመለከተም ከግብፅ መንግስት ጋር ተቀራርቦ ለመስራት ጥረት እያደረገች እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ለአንድ አሜሪካዊ የከፍተኛ ባለስልጣን ተናግረዋል። አሜሪካ በበኩሏ ኢትዮጵያ የቀይ ባህርን ለመጠቀም የምታደርገውን ጥረት እንደምትደግፍ ማረጋገጧ ተሰምተዋል። ከአፍሪቃ መሪዎችና ሀገራት ጋር ጠንካራ ግንኙነት የላትም ተብላ ስሟ የሚነሳው አሜሪካ ከኢትዮጵያ ጋር እንደ አዲስ የጀመረችው የግንኙነት ምዕራፍ ምን ማለት እንደሆነ

ከአፍሪቃ መሪዎችና ሀገራት ጋር ጠንካራ ግንኙነት የላትም ተብላ የምትወቀሰው አሜሪካም ታሪካዊና ስትራቴጂክ ቀጠና በሆነው የአፍሪካ ቀንድ ላይ አዲስ የግንኙነት ምዕራፍ የከፈተች መስሏል። የዶናልድ ትራምፕ አስተዳደር በተለያዩ አስገዳጅ ምክንያቶች ከኢትዮጵያና ከቀጠናው ጋር በጋራ ለመስራት መጀመሩም ታውቋል። ለዚህም ማሳያ ጠቅላይ ሚኒስትር አብይ አህመድ መጋቢት 18 ቀን 2017 ዓ ም ከአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር በስልክ ውይይት ማድረጋቸው ሰምተዋል። ወደ ጠቅላይ ሚኒስትር አብይ አህመድ ስልክ የደወሉት ሩቢዮ

የአሜሪካ ታሪካዊና ስትራቴጂክ ወዳጅ መሆኗን በመውሳት በሳቸው የስልጣን ዘመን ይሄ ጉዳይ የበለጠ ተጠናክሮ በሚቀጥልበት ሁኔታ ለመስራት መዘጋጀታቸውን ገልጸዋል። በተጨማሪም የኢትዮጵያና የአሜሪካ የጸረ ሽብርተኝነት አጋርነት የአፍሪካ ቀንድና የቀይ ባህር ቀጠናን ሰላም አስጠብቆ ስለ መቆየቱ በመውሳት ኢትዮጵያ የቀደመ ሚናዋን የበለጠ አጠናክራ መቀጠል እንዳለባትና ሰላማዊ የቀይ ባህር የንግድ መስመር ለማረጋገጥ የማይተካ ሚና እንዳላት አረጋ አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኢትዮጵያ የቀይ ባህር ወሰን ተጋሪ ለመሆኑ ያቀረበችው ጥያቄ የሕልውና ጥያቄ መሆኑን አንስተው ጥያቄዋን በሰላማዊ መንገድ እያቀረበች ስለመሆኑም የአንካራ ስምምነትን በማጣቀስ ማቅረባቸውን መረጃዎች ያሳያሉ። በተመሳሳይ ኢትዮጵያ የአባይ ወንዝ አጠቃቀምን በተመለከተም ከግብፅ መንግስት ጋር ተቀራርቦ ለመስራት ተደጋጋሚ ጥረት መደረጉን ገልጸዋል። ኢትዮጵያ የአፍሪካ ቀንድን ሰላም ለማረጋገጥ ቁርጠኝነቷን አረጋግጠው በሶማሊያ እየተስፋፋ የሚ የሚገኘውን አልሸባብ በአጭር ጊዜ ለመደምሰስ እንደሚሰራ በመግለጽ ሀገራቸው የኢትዮጵያን የቀይ ባህር ወሰን ተጋሪ መሆን ጥያቄ እንደሚደግፉም ጥሪ አቅርበውላቸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ሩቢዮ ሀገራቸው አሜሪካ ኢትዮጵያ በሰላማዊ መንገድ የቀይ ባህር ወሰን ተጋሪ ለመሆኑ የምታደርገውን ጥረት እንደምትደግፍ በማረጋገጥ ሂደት ወደ ግጭት እንደማያስገባ ያላቸውን ተስፋም ገልጸዋል። በየመን የሚገኙት የሁቱ አማጽያን በቀይ ባህር በተለይም በባቤል መንደብ የባህር ንግድ መተላለፊያ የፈጠሩት መስተጓጎል አሜሪካን እንደሚያሳስባት ሁሉም የሶማሊያው አልሸባብ በአፍሪካ ቀንድ የፈጠረው ስጋትም እንደሚያዝ ስጋት የሚናገሩት በቀጠናው ጉዳይ ላይ ትኩረት አድርገው የሚሰሩ ተንታኞች ናቸው። አሜሪካ እነዚህን የጸጥታ ስጋቶች ለመዋጋት ለቀይ ባህርና ለአፍሪካ ቀንድ ቀርብ በሆነ ስፍራ ላይ የጦር ሰፈር ለማግኘት በከፍተኛ ሁኔታ ረብረብ ላይ እንደምትገኝ ጠቁመዋል። ስደተኝነትን ለማስቆምም ሆነ የጸጥታ ስጋቶችን ለመቅረፍ የአፍሪካ ሰላምና መረጋጋት ጠቃሚ ነው ብላ የምታምነው አሜሪካ ከአፍሪካ ቀንድ ሀገሮች በተለይም ከኢትዮጵያ ጋር አዲስ የግንኙነት ምዕራፍ መክፈት የሚበረታታ እንደሆነም ተገልጿል። የብሪክስ ማህበር በአፍሪቃ መስፋፋትና የአፍሪቃ ሀገሮችን አባል ማድረግ በተናጠል የቱርክ የኢራን የሳውዲ የተባበሩት አረብ ኤምሬትስ የቻይና የህንድ የሩሲያና የሌሎች ሀያላን ሀገሮች በአፍሪካ መስፋፋት የትራምፕ አሜሪካንን ሊያሳስብ እንደሚችል ግምታቸውን ያስቀመጡ ተንታኞች አልታጡም። አንድ ስማቸው እንዲጠቀስ ያልፈለጉ ባለሙያ እንደተናገሩት የአፍሪቃ ሀገሮች ከዶላር የንግድ ተጽዕኖ እየተላቀቁ መሄድና ወደ ሌሎች ሀያላን ሀገሮች ሽርክና ማጋደሉ ለትራምፕ አስተዳደር ከባድ ራስ ምታት በመሆኑ አዲስ የግንኙነት መንገድ እንድትከፍት አስገድዷታል ብለዋል ኢትዮጵያ የቀይ ባህር ወሰን ተጋሪ ለመሆን ያቀረበችው ጥያቄን በተመለከተ ጥያቄዋን በሰላማዊ መንገድ እያቀረበች ስለመሆኑ ለአሜሪካ ግልጽ ማድረጓ የባህር በር ለማግኘት ለሚደረገው ጥረት አስተዋጽኦ እንዳለው ተመልክተዋል በተጨማሪም ኢትዮጵያ የአባይ ወንዝ አጠቃቀምን በተመለከተ ከግብፅ መንግስት ጋር ተቀራርቦ ለመስራት የምታደርገውን ጥረት ግልጽ ማድረግ መቻሉ የሚበረታታ ጉዳይ መሆኑም አስተያየት ሰጪዎች ተናግረዋል። ይህ በእንዲህ እንዳለም በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርክ ፕሬዚዳንት ረሲብ ጣይብ ኤርዶሃን ገልጸዋል። ፕሬዚዳንት ኤርዶሃን ይህንን የተናገሩት የሶማሊያውን ፕሬዚዳንት ሐሰን ሼህ ማህሙድን መጋቢት 18 2017 ዓ ም በፕሬዝዳንታዊ ቤተ መንግስታቸው ባገኙበት ወቅት ነው። ራሷን በነጻ አገርነት ካወጀችው ሶማሊላንድ ጋር በተደረሰ የባ ባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዚዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ኤርዶሃን ቱርክ ለሶማሊያ ሰላም እና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገው ድጋፍ እንደማይቋረጥ ለፕሬዚዳንቱ አረጋግጠውላቸዋል። በዚህ አንድምታ ኢትዮጵያን ያነሱት ኤርዶሃን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም